ጤና ይስጥልኝ ይህ ሰበር ዜና ሚዲያ ነው። ሰላምታችን በያላችሁበት ይድረስ እያልን አርዕስተ ዜናዎቹ እናስቀድማለን። አብራችሁን ቆዩ። ቅዳሜ ጠዋት ነበር፣ መስከረም 17 ቀን 2018 ዓ.ም ምረት በሰሜን ወሎ ዞን ከወልዲያ ከተማ 20 ኪሎ ሜትር ርቀት ላይ በምትገኘው ሳንቃ ትንሽ ከተማ በሚገኘው ጤና ጣቢያ ህይወት እንደተለመደው ትቀጥል ነበር። ነገር ግን ከደቂቃዎች በኋላ ነገር ሁሉ ተለወጠ። በምን ምክንያት ይህ ሊሆን ቻለ? አነስ ያለ ትንታኔ ይዘንላችኋል፣ ትሰሙታላችሁ። በሰሜን ሸዋ ዞን ምንጃር ሸንኮራ በግንባታ ላይ ባለ ቤተ ክርስቲያን ለፊኒሽንግ የተረበረበ እንጨት ተደርምሶ በርካታ ሰዎች ለእልፈት መዳረጋቸው ተገልጿል። ዝርዝራል ሻእቢያ ከኢትዮጵያ ጋር ጦርነት ቢገጥም ጦርነቱ ከኤርትራ ራቅ አድርጎ በደቡባዊ ትግራይ ክፍል በራያ ቢሆንለት፣ ደግሞ አማራ ክልል ላይ ለማድረግ ነው። ይህ እንዳይሳካኔ ሁለንተናዊ ትግል አደርጋለሁ ሲሉ ጌታቸው ረዳ ተናግረዋል። ዝርዝር አለ። የኢትዮጵያ ታላቁ ህዳሴ ግድብ ሱዳን የጎርፍ አደጋን ለመቀነስ ረርቶኛል ስትል አስታውቃለች። በቆይታችን የምትሰሙት ይሆናል። ሶማሊያና ግብጽ ወታደራዊ ትብብራቸውን ለማጠናከር ያለመ ውይይት አድርገዋል። በውይይታቸው ምንን አስመልክቶ ተወያዩ? ዝርዝር አለ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብና ላይክ ታደርጉ ዘንድ እየጋበዝ ወደ ዝርዝሩ እናልፋለን። አብራችሁን ቆዩ። ቅዳሜ ጠዋት ነበር። መስከረም 17 2018 ዓ ም በሰሜን ወሎ ዞን ከወልዲያ ከተማ 20 ኪሎ ሜትር ርቀት ላይ በምትገኘው ሳንቃ ትንሽ ከተማ በሚገኘው ጤና ጣቢያ ህይወት እንደተለመደው ትቀጥል ነበር። በአንዱ ክፍል ለሁለት ወራት አልጋ ይዞ የታመመ ልጁን ተስፋ ሳይቆርጥ የሚጠይቃባት ነበር። በሌላ ክፍል ደግሞ የታመሙ ልጆቻቸው እንዳግን በጤና ለማየት ሌት ተቀን የሚተጉ እናትና አባት ነበሩ። በማወለጃ ክፍል ደግሞ አንዲት ነፍሰ ጡር እናት አዲስ ህይወት ወደዚህች ምድር ለማምጣት ምጥ ይዟ ትታገል ነበር። የጤና ባለሙያዎችም የህይወትና የሞት ሽረት በሚያደርጉበት ክፍሎች ውስጥ የሰው ህይወት ለማትረፍ እዚህ እዛ ይሉ ነበር። ከቀኑ ስድስት ሰዓት ሲሆን ግን ይህ ሁሉ ተስፋና ትግል በአንድ ቅጽበት ተለወጠ። ሰማዩ የህይወት ብርሃን ሳይሆን ሞትን አዘነበ። ያልታወቀ ድሮን በቀጥታ በታካሚዎች ተኝተው በሚታከሙበት ክፍል አምስት ላይ አረፈ። ከዚህ በኋላ የሆነውን ከጥቃቱ የተረፈች አንዲት የጤና ባለሙያ እንድታስታውሳለች። ምንም ራሴን አላውቅም። መሬት ተሰንጥቆ የዋጠኝ ነበር የመሰለኝ። ከጎኔ ያሉ ሲወድቁ እኔን እግዚአብሔርን የከለለኝ። ፍንዳቱ አካባቢውን አናወጠው። የፈነዳው ጤና ጣቢያ ውስጥ ቤተሰቦቻቸው የነበሩ ሰዎች ልባቸው በፍርሃት ተውጦ ወደ ስፍራው ሲሮጡ ያዩት ትዕይንት ግን እጅግ ዘግናይ ነበር ትላለች። በደመ ነፍስ ነበር ይላል አንዱ የአይን እማኝ ለቢቢሲ ዘጋቢ ሲናገር የደማውም የተመታውም እየተዛዘለ ከፍርስራሹ ሲወጣ ያየሁትን ማመን አቅቶኝ ነበር። በፍርስራሹ ውስጥ የሰው ህይወትን ለማትረፍ በተደረገው ግብግብ አራት ሰላማዊ ሰዎች ግን ሊተርፉ አልቻሉም። አይናቸው እያየ የስራ ባልደረቦቻቸውና ታካሚዎቻቸው ሲሞቱ የተመለከቱ የ የጤና ባለሙያዎች የሟቾቹን ታሪክ በሐዘን ይናገራሉ ሶስቱ ልጆቻቸውን ሲያስታምሙ የነበሩ ወላጆች ነበሩ አንደኛዋ እናት ሌላኛው አባትና ለሁለት ወራት የታመመ ልጁን ሲጠይቅ የነበረ ያ ተስፈኛ አባት የልጃቸውን ህይወት ለማትረፍ የራሳቸውን ህይወት አጡ ነገር ግን ከሁሉ በላይ ልብ የሚሰብረው ታሪክ በማዋለጃ ክፍል ውስጥ የተፈጸመው ነው በማዋለጃ ክፍል ላይ የሞተች እናት አለች ትላለች የጤና ባለሙያዋ አንዷ ነፍሰ ጡር ወልዳ ነበር እሷ ግን እየወለደች እያለች ነበር የሞተችው አዲስ ህይወት ልትሰጥ ስትታገል የራሷ ህይወት ተቀጠፈ። አዋላጅ ነርሷም እጇን ክፉኛ ቆስላ ነበር ትላለች። ከሟቾቹ በተጨማሪ የስድስት ዓመት ህፃን ጨምሮ ከአስር በላይ ሰዎች ቆስለዋል። ከእነዚህም መካከል ስምንቱን ህይወት ለማትረፍ ሲለፉ የነበሩ የጤና ባለሙያዎች ነበሩ። አገልጋዮቹ በገዛ ተቋማቸው ውስጥ ተጠቂ ሆነዋል። በአካባቢው በተፈጠረው ግጭት ምክንያት መንገድ ተዘግቶ ስለነበር ቁስለኞቹ ለሁለት ቀናት ያህል በስቃይ ሲያሳልፉ ቆይተዋል። ሰኞ እለት ወደ ወልዲያ ሆስፒታል ሊወሰዱ ችለዋል ይላሉ የአካባቢው ነዋሪዎች እንደሚሉት ጥቃቱ ኢላማ ያደረገው በጤና ጣቢያ ውስጥ ህክምና ያገኙ የነበሩ የቆሰሉ የፋኖ ታጣቂዎችን ሳይሆን አይቀርም። ነገር ግን ያ ኢላማ ሰባት የማይደርሱ ታጣቂዎችን ሲገድል አብሮ የነፍሰ ጡርናትን የታመሙትን የሚያስታምሙ ወላጆችንና የሕይወት አድን ባለሙያዎችን ሕይወት ቀጥፏል ይላሉ። የጤና ጣቢያው ከክፍል አምስት እስከ ክፍል ሰባት ድረስ ሙሉ በሙሉ ፈርሷል። ፍርስራሹ በውስጡ ስለነበረው ተስፋና ስለተቀጨው ህልም ምስክር ሆኖ ቆመዋል። ዛሬ በሳንቃ ከተማ ሕዝቡ በከፍተኛ ፍርሃት ውስጥ ነው። ፈርተው መድኃኒት መውጣት እንኳን አልቻሉም አይሆኑም ይላል አንድ ነዋሪ። ድሮኑ ትላንትናም ሲዞር ነው የዋለው። ምን እንደምንሆን ግራ ገብቶናል። በአንድ ወቅት የሕይወት ተስፋ የሚሰጥ የነበረበት ጤና ጣቢያ አሁን የሐዘን የፍርሃት ምልክት ሆኗል። ሰማዩ ስር ሞት እያንዣበበ ነው። የሳንቃ ከተማ ነዋሪዎች ቀጣዩ የፍርሃት ጀንበር መቼ እንደምትጠልቅ ሳያውቁ ቀናቸውን ይፈልጋሉ። በሰሜን ሸዋ ዞን ምንጃር ሸንኮራ ወረዳ በግንባታ ላይ ባለ ቤተ ክርስቲያን ለፊኒሽንግ የተረበረበ እንጨት ተደርምሶ በርካታ ሰዎች ለሕልፈት መዳረጋቸው ተነገረ። በአማራ ክልል በሰሜን ሸዋ ዞን ምንጃር ሸንኮራ ወረዳ በአረርቲ ከተማ አስተዳደር አረርቲ ማርያም ቤተ ክርስቲያን ዓመታዊ ክብረ በዓልን አስመልክቶ ትላንት መስከረም 21 ቀን 2018 ዓም ከጠዋቱ 1 ሰዓት ከ45 ላይ በግንባታ ላይ ያለ ቤተ ክርስቲያን እየተጎበኘ ባለበት ሰዓት ለፊኒሽንግ የተረበረበ እንጨት ተደ ተደርምሶ በርካታ ምዕመናን እንደሞቱና የአካል ጉዳት እንደደረሰባቸው የምንጃር ሸንኮራ ወረዳ ኮሚኒኬሽን አስታውቋል። በዚህም አደጋ እስካሁን በአጠቃላይ የሞቱ ሰዎች 35 ሰዎች ሲሆኑ ጉዳት የደረሰባቸው ሰዎች ደግሞ ከሁለት መቶ በላይ መሆናቸውን ምንጮቻችን ገልጸዋል። በዚህ ዙሪያ አዲስ ነገር የሚኖር ከሆነ ወደ እናንተ የምናደርስ ይሆናል። በወዶ ገነት እና በማልጋ መስከረም ሃያ ቀን 2018 ዓ.ም ምህረት የአካባቢው ሽማግሌዎች በባህሉ መሰረት ሴቶች ሱሪ መልበስ የለባቸውም ብለው መልዕክት አስተላልፈዋል በሚል ወጣት ወንዶች ሴቶችን እያሳደዱ ሱሪያቸውን እያስወለቁና የለበሱትን ሱሪ በአደባባይ አስፋልት ለአስፋልት እያባረሩ ሲቀዱ እንደነበር የደረሰን መረጃ ያመላክታል። የኢትዮጵያ ታላቁ ሕዳሴ ግድብ ሱዳን የጎርፍ አደጋን ለመቀነስ ሰርቶናል ስትል አስታወቀ። ኢትዮጵያ በቅርቡ ያስመረቀችው ታላቁ የኢትዮጵያ ሕዳሴ ግድብ በሱዳን የጎርፍ አደጋን ለመቀነስ ማስቻሉን ገልጻለች። ሱዳን ይህን የገለጸችው ግድቡ በሱዳን ለተከሰተው ጎርፍ ምክንያት ነው የሚሉ አስተያየቶች በተሰጡበት ወቅት ነው። የሱዳን መንግስት ቅዳሜ ዕለት በሁለቱ የናይል ዋና ገባር ወንዞች በብሉ ናይልና በዋይት ናይል የውሃ መጠን መጨመር ምክንያት የጎርፍ ማስጠንቀቂያ ማውጣት ለማውጣቱ ተዘግቧል። የሀገሪቱ የመስኖ ሚኒስቴር እሁድ ለት ምሽት በአካባቢው ያሉ ግድቦች ከመጠን በላይ የሆነ ውሃ በመለቀቃቸው የውሃ መጠኑ ለአራት ተከታታይ ቀናት ከፍተኛ እንደነበር አስታውቋል። ሚኒስቴሩ አክሉም በካርቱም በናይል ወንዝ በዋይት ናይል በሰናርና በሰማያዊ ናይል አካባቢ የሚኖሩ ነዋሪዎች ጎርፉ የእርሻ መሬቶቻቸውንና ቤቶችን ሊጎዳ ስለሚችል በመጥቀስ ጥንቃቄ እንዳደርጉ አሳስቧል። የኢትዮጵያ የውሃና ኢነርጂ ሚኒስቴር ኢንጂነር ሀብታሙ ኢትዮፋ ይህንን ተከትሎ በሱዳን የተከሰተውን ጎርፍ በኋይት ናይል ሊሆን ይችላል። ታላቁ የህዳሴ ግድብ ባይኖር ኖሮ የጎርፉ መጠን እጅግ ከፍተኛ ሊሆን ይችል ነበር። ግድቡ ጥፋቱን በመቀነስ ረገድ ትልቅ ሚና ተጫውቷል ብለዋል ሲል ዋሽንግተን ፖስት ዘግቧል። ሻቢያ ከኢትዮጵያ ጋር ጦርነት ቢገጥም ጦርነቱ ከኤርትራ ራቅ አድርጎ በደቡባዊ ትግራይ ክፍል በራያ ቢሆንለት ደግሞ አማራ ክልል ላይ ለማድረግ ነው። ይህ እንዳይሳካኔ የሁለንተናዊ ትግል አደርጋለሁ። ኤርትራውያን በጣም ብልሆች ናቸው። የፌዴራል መንግስቱን በቀጥታ የመዋጋት የሰው ኃይል ብልጫ እንደሌላቸው ያውቃሉ። ስለዚህ ሀገሪቱን ለማናጋት በድንበራቸው ማዶ ያሉ ጠቃሚ ሞኞቹን መጠቀም ይፈልጋሉ። አሁን ያለው የህወሓት አመራር ለማድረግ እየሞከረ ያለው ከፌዴራል መንግስት ይውጣ ብለው ከሚያስቡት እውነተኛ ወይም ምናባዊ ስጋት ራሳቸውን ለማዳን ከኤርትራውያን ጋር ህብረት መፍጠር ይቻል እንደሆነ ማየት ነው። ማንም ወደደው ወይም ጠላው ጠቅላይ ሚኒስቴር ዶክተር አብይ አህመድ ወደዱትም ጠሉትም ከ135 ሚሊዮን በላይ የሆነ የኢትዮጵያ ህዝብ የባህር በር ተዘግቶበት መውጫ መግቢያ እየለመን አይኖርም መኖርም ለበትም ሲሉ የቀድሞ የትግራይ ጊዜያዊ አስተዳደር የነበሩት ጌታቸው ረዳ ገልጸዋል። ጋዜጠኛው አሁን ላይ ባለው ሁኔታ በኤርትራና በህወሓት አመራሮች መካከል ያለውን ግንኙነት ምን ይመስላል ብሎ ሲጠይቃቸው አቶ ጌታቸው ሰፋ ያለ ምላሽ ሰጥተዋል። የጊዜያዊ አስተዳደሩ ፕሬዝዳንት በነበሩበት ወቅት ከኤርትራውያን ጋር ግንኙነት ጀምሮ የነበር ተስፋዬም ሌላ ዙር ጦርነት በትግራይ ላይ እንዳይከሰት መከላከል ነበር። ምክንያቱም ለትግራይ ህዝብ የማይሽር ጠባሳ እንደሚተው ነበር የማየው ሲሉ

ሶማሊያ እና ግብጽ ወታደራዊ ትብብራቸውን ለማጠናከር ያለመ ውይይት አደረጉ። የግብጽ መከላከያ ሚኒስቴር አብዱል ወጂድ ሰቅርና የሶማሊያ አቻቸው አህመድ ሙአሊም ፊቂ የሁለቱ ሀገራት ወታደራዊ ትብብር ለማጠናከር እንዲሁም በአፍሪካ ሰላምና መረጋጋትን ለማምጣት ያለመ ውይይት ሰኞ መስከረም 19 ቀን 2018 ዓመተ ምህረት በካይሮ አደረጉ። ሚኒስቴሮቹ በሁለቱ ሀገራት የጦር ኃይሎች መካከል ያለውን ወታደራዊ ትብብር በሚያሳድጉባቸው መንገዶችና በአፍሪካ አህጉር ሰላምና መረጋጋትን ለማስፈን የሚደረጉ ጥረቶችን በመደገፍ ላይ መምከራቸውን የግብጽ ጦር ባወጣው መግለጫ አስታውቋል። የሶማሊያ መከላከያ ሚኒስቴር በበኩሉ ግብጽ ለአፍሪካ ሀገራት ሰላምና ጸጥታን ለማስፈን የምታደርገውን ጥረት በማመስገን ሁለቱ ሀገራት ቁልፍ በሆነ ቀጣናዊ ጉዳዮች ላይ የጋራ አመለካከቶችን እንደሚጋሩ ጠቁመዋል። ሚኒስቴሮቹ በሁለቱ ሀገራት መካከል ያለው ወታደራዊ ትብብር በማጠናከር እና በቀጣናው የሰ ሰላም ጥረቶችን ለመደገፍ ውይይት ማካሄዳቸውን የሶማሊያ ብሔራዊ የዜና አገልግሎት ሶና በዘገባ አመላክቷል። ውድ አድማዊ ተመልካቾቻችን ለሰዓቱ ያዝናቸው አጫጭር መረጃዎች ይህን ይመስሉ ነበር። ከሰዓታት በኋላ በሌላ መረጃ እስከምንገናኝ ድረስ ቸርንቆይ።